የነርቭ ጉዳትን ለማስቀረት ለነርቭ ጤና አሁኑኑ መመገብ ያለባችሁ ሶስት ምግቦች የነርቭ ጤንነትን መጠበቅ ለአጠቃላይ የሰውነት ደህንነት ወሳኝ ነው። የነርቭ ጉዳት ሲኖር እንደ የሰውነት መደንዘዝ፣ ህመም፣ የእጅ እግር የወገብ ህመም፣ የጡንቻ መድከም፣ መጠዝጠዝ እና ማቃጠል፣ የላብ ችግር፣ ከባድ ራስ ምታት፣ የጡንቻ መሸማቀቅ፣ ለሽንት መመላለስ እና የሰውነት ሚዛን መጠበቅ አለመቻል ናቸው። የነርቭ ህመም ሰላምን ይነሳል። ጥሩ ዜናው ምንድን ነው? እነዚህ ምግቦች ትልቅ እፎይታ እንደሚያመጡ አዲሱ የኒውትሪሽን ጋይድ ያስረዳል። በደንብ እንድትረዱትም ቪዲዮውን ጨርሱት። ላይክ፣ ሰብስክራይብ፣ ሸር ይደረግ። ይህን ህይወት ቀያሪ መረጃ መቸም ማጣት አትፈልጉም። የነርቭ ጉዳትን ለማስቀረ ሁለት የነርቭ ጤናን ለመጨመር ከሚጠቅሙ ሶስት ምግቦች ውስጥ በሶስተኛ ደረጃ ዋልነትና ተልባን መመገብ ይሆናል። ነቶችና ዘሮች የነርቭን ችግር ለመቅረፍ የነርቭ ጤንነትን በመደገፍ ረገድ ከፍተኛ ሚና ይጫወታሉም። ነቶችና ዘሮች ለነርቭ ጤና በጣም ጠቃሚ ሲሆኑ በተለይ ደግሞ ከነቶች ዋልነት፣ ከዘሮች ደግሞ ተልባ ወሳኝ ናቸው። እነዚህ ምግቦች በጣም ጥሩ የአልፋሎሊክ አሲድ፣ ቫይታሚን ኢ ና ማግኔዥየም ምንጭ ናቸው። እነዚህ ሁሉ የነርቭ ጤናን ይደግፋሉ። አልፋሎሊክ አሲድ እብጠትን ወይም ብግለትን የሚቀንስና የነርቭ ተግባርን የሚያሻሽል ኃይለኛ አንቲኦክሲደንት ሲሆን፣ ቫይታሚን ኢ ደግሞ የነርቭ ሽፋኖችን ይከላከላል። ማግኔዥየም ለነርቭ ሞገድ ስርጭትና ጡንቻን ለማዝናት ለመዝናናት ይረዳል። ለምሳሌ ማግኔዥየም ስና የማግኔዥየም እጥረት ሲኖር የሰውነት ህመም፣ ቁርጥማት ይኖራል። ዋልነትና ተልቫም የተሻሉ የተፈጥሮ የማግኔዥየም መገኛ ስለሆኑ የደም ዝውውርን በማፍጠን ኤሌክትሮላይቶችን በማመጣጠን ጡንቻን ዘና በማድረግ የሰውነት ህመምና ቁርጥማትን ለማስወገድ ይጠቅማሉም። ዋልነት በኦሜጋ ስሪፋቲ አሲድ የበለጸጉ ናቸው። ዋልነት ከአልፋልኖሊክ አሲድ ኦሜጋ ስሪፋቲ አሲድ አይነት የእጽዋት ላይ ከተመሰረቱ ምርጥ ምንጮች አንዱ ነው። ኦሜጋ ስሬዎች የአንጎልን ጤና ይደግፋሉ፣ ብግነትን ይቀንሳሉ፣ እንዲሁም መጥፎ ኮሊስትሮልን በመቀነስ ጥሩውን ኮሊስትሮል በመጨመር የልብ ጤናን ያሻሽላሉ። አንቲኦክሲደንት ፓወር ሀውስ ናቸው። ዋልነት ሴሎችን ከኦክሲዳይዝድ ጉዳት የሚከላከሉና እንደ ካንሰርና የልብ ህመም ያሉ ስር የሰደዱ በሽታዎችን የመጋለጥ እድልን የሚቀንሱ ከፍተኛ መጠን ያላቸው ፖሊፊኖልና ቫይታሚን ይዘዋል። ዋልነት የአእምሮ ጤናን ይደግፋል። በዋልነት የሚገኙት ኦሜጋ ስሬዎች አንቲኦክሲደንት እና ፖሊፊኖሎች የእውቀት ወይም ኮግኒቲቭ ተግባርን የማስታወስ ችሎታን ያሻሽላሉ። እንዲሁም እንደ አልዛይመር ያሉ የነርቭ በሽታዎች የመጋለጥ አደጋን ይቀንሳሉም። ዋልነት የአንጀት ጤናን ያበረታታል። ዋልነት ጥሩ የፋይበር ምንጭ ሲሆን ይህም ጤናማ የአንጀት ማይክሮባዮምን ይደግፋል፣ እንዲሁም የምግብ መፈጨትን ያበረታታል። ከዘሮች ደግሞ ተልባን ስናይ ተልባ በኦሜጋ ስሪ ፋቲ አሲድ የበለጸገ ነው። ልክ እንደ ዋልነት ተልባ ዘር የልብ ጤናን የሚደግፍ እብጠትን የሚቀንስ የስትሮክ አደጋን የሚቀንስ እጅግ በጣም ጥሩ የፊኖሊክ አሲድ ምንጭ ነው። በሊግናንስ የበለጸገ ነው። ተልባ ተልባ የጸረ ኦክሲደንትና ኢስትሮጅን ባህሪ ካላቸው የሊግናንስ ምንጮች አንዱ ነው። እንደ የጡት ካንሰር ያሉ ከሆርሞን ጋር የተያዙ ካንሰሮችን ይከላከላል። ተልባ የምግብ መፈጨትን ጤና ያሻሽላል። ተልባ በብዛት በሚማሟና በማይማሟ ፋይበር የበለጸገ ሲሆን ይህም አዘውትሮ የአንጀት እንቅስቃሴን ያበረታታል፣ የሆድ ድርቀትን ይከላከላል፣ ጤናማ አንጀትን ይደግፋል። ተልባ ኮሌስትሮልን ይቀንሳል። በተልባ እህል ውስጥ የሚገኘው የሚማሟ ፋይበር ከኮሌስትሮል ጋር በምግብ ስርዓት አካላት ውስጥ በመተሳሰር የመጥፎ የኮሌስትሮል መጠን

ተልባ የደም ስኳርንም ያመጣጥናል፣ ይቆጣጠራል። በተልባ ህል ውስጥ ያለው ፋይበር እና ጤናማ ቅባቶች የደም ስኳር መጠን እንዲረጋጋ ያደርጋሉም። የስኳርና የኢንሱሊን ሬዚስታንስ ላላቸው ሰዎችም ተመራጭ ነው። ከሁለት ቀን በፊት ስለ እግር ህመም ምግቦች በለቀቅነው ቫይራል ቪዲዮ ወደ 50 የሚጠጉ ስለ ነት ማብራሪያ ተጠይቋል። እኛም በኮመንታችሁ መሰረት አጋራናችሁ። ነት ማለት የለውዝ ዝርያዎች አቅፎ የያዘ ሲሆን እነሱም ዋልነትን፣ አልሞንድን፣ ካሽዋስ፣ ፒያነት፣ ጨስትነት፣ ፒስታቸዋስ አይነት የለውዝ ዝርያዎችን ይዟል። ዋልነትና ዘሮች በጣም ጤናማ ምግቦች ለብዙ በሽታዊ መከላከል የሚጠቅሙ ሲሆን እንደ ዋልነትስ ተልባ ና ቻ ዘሮች አሉ። ነትና ዘሮች ብዙ አይነት የጤና ጥቅሞችን የሚሰጡ የምግብ ኃይል ማመንጫዎች ናቸው። ጠቃሚ በሆኑ ንጥረ ነገሮች፣ ጤናማ ቅባቶች፣ በአንቲ ኦክሲደንቶች ና በፋይቨር የበለጸጉ ናቸው። ይህም ለማንኛውም አመጋገብ ጠቃሚ ያደርጋቸዋል። ነትና ዘሮችም በጣም ብዙ ጥቅሞች ሲኖራቸው የተወሰኑትም ረጅም እድሜ ለመኖር ለልብ ጤና ለልብ ጤና ስንል በነቶችና ዘሮች ውስጥ ጤናማ ቅባቶች ፋይቨር ና አንቲ ኦክሲደንትስ በአንድ ላይ መኖር ኮሌስትሮልን የደም ግፊትንና እብጠት ወይም ግነትን በመቀነስ ለልብ ህመም ተጋላጭነትን ይቀንሳሉ። ፀረ ብግነት ባህሪ ያላቸው በእነዚህ ምግቦች ውስጥ የሚገኙት ኦሜጋ ስሬዎች እና አንቲኦክሲደንቶች ለረጅም ጊዜ የሚቆይ እብጠትን ወይም ብግነት ለመቀነስ ይረዳሉ። ይህ ብግነት ለብዙ በሽታዎች ማለትም ለአርትራይተስ፣ ስኳርና ካንሰር አይነት በሽታዎች ያጋልጡን ነበር። የደም የስኳር መጠን መጠጥን ያስችላል። በእነቶች እና በዘሮች መካከል ያሉት ፋይበሮች እና ጤናማ ቅባቶች የስኳር መመጠጥን ይቀንሳሉ። ይህም የደም የስኳር መጠን እንዲረጋጋ እንዲስተካከል ይረዳሉ። ለቆዳ ጤናም ይጠቅማሉ። የእነትና ዘሮ ውስጥ የሚገኙት ቫይታሚኖች ማዕድናትና ጤናማ ቅባቶች ቆዳን ይንከባከባሉ፣ የመለጠጥ አቅሙን ይጨምራሉ፣ እንዲሁም አልትራቫዮሌት አይነት ጨረሮችና ብክለትን ይከላከላሉ። ምን ያህል መጠን እንውሰድ የሚለውን ስናይ ዋልነትን በቀን ሰባት ፍሬ ዋልነት መውሰድ ያስፈልጋል። ተልባ ከሆነ ደግሞ በቀን ከአንድ እስከ ሁለት የሾርባ ማንኪያ የተፈጨ ተልባን መውሰድ ያስፈልጋል። መፈጨቱ መመጠጡን ያፈጥነዋል። ዋልነት ያለውነቶችን በአንድ ላይ የምንወስድ ከሆነ ደግሞ በየቀኑ በአንድ እጅ የሞላ ነት መመገብ ያስፈልጋል። ለውጥ እንዲያመጣ ለምን ያህል ጊዜ እንጠቀመው የሚለውን ስናይ ዋልነትና ተልባን ለሳምንታት አዘውትሮ መጠቀም በሳምንት ውስጥ እንደ የነርቭ መመቀነስ ወይም የስሜት መሻሻል ያሉ ጥቅሞችን ያሳያሉ። አዘገጃጀት ነትንና ዋልነትን በጥሬው ወይም ተቆልቶ መመገብ ይቻላል። ለተለያዩ ጥቅሞች እነዚህ ምግቦችን ከስሙዚስ ወይም ለስላሳዎች ጋር፣ ኦትሜይል፣ ሰላጣ ጋር አብሮ በማዋሃድ መጠቀም ይቻላል። ታልቫን ስንጠቀም የንጥረ ምግብ መጠን ከፍ ለማድረግ የተፈጨውን የተልቫን ዶቄትንም ከስሙዚዎች፣ ከእርጎዎችና ከሚጋገሩ ነገሮች ላይ በመነስነስ አብሮ መጠቀም ይቻላል። መራቅ ወይም ጥንቃቄ ማድረግ ያለበት ሰው አንደኛ፣ የተረጋገጠ የእነት ወይም የዘሮች አለርጂ ያለበት ሰው። ሁለት፣ የምግብ መፈጨት ችግር ያለባቸው ሰዎች ለምሳሌ እንደ ዳይቨርቲኩላይትስ አይነት ችግር ያለባቸው ሰዎች አወሳሰዳቸውን መገደብ አለባቸው ወይም ደግሞ ማቸው ማማከር አለባቸው። ሌላው የመድኃኒት መስተጋብር ነው። ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች ከፍተኛ ኦሜጋ ስሪ ይዘት ስላላቸው ከተልባ ዘሮችና ከቺያ ዘሮች ጋር ጥንቃቄ ማድረግ አለባቸው። ይህም የደም መፍሰስን ሊያባብስ ይችላል። ከመጠን በላይ የሶዲየም መጠን ለማስቀረት ጨዋማ ያልሆኑ ሳልት ፍሪ የሆኑ ሮው የተቆሉ የእነት ዝርያዎችን መጠቀም ያስፈልጋል። ካስቀመጥናቸውም እምነትና ዘሮችን በደረቅና ቀዝቃዛ ቦታዎች ውስጥ ማስቀመጥ ይጠበቅብናል። ሳልት ካላቸው እንዲሁም ደግሞ አብዝተን ከተጠቀምናቸው የሶዲየም መጠን ስለሚጨምር ቀትን በማምጣት የነርቭ ችግሮቹን ያባብሳሉ። ሌላው ሁለተኛው ለነርቭ ጤና በጣም ጠቃሚው ምግብ ቆስጣ ነው። እንደ ቆስጣ ያሉ ቅጠላቅጠሎች በፎሌት ወይም በቫይታሚን ቢ እና ማግኒዥየም የተሞሉ ሲሆኑ ሁለቱም ለነርቭ ተግባር አስፈላጊ ናቸው። ፎሌት የነርቭ አስተላላፊዎችን ወይም ኒውሮ ትራንስሚተር የሚባሉ ኬሚካሎችን ለማምረት ይረዳል። ማግኒዥየም የነርቭ ምልክቱን እና መዝናናትን ይደግፋል ወይም ለነርቭ ሲግናል ዘና ማለት ይጠቅማል። በተጨማሪም ቆስጣ ነርቮችን ከኦክሲዳይዝ ጭንቀት የሚከላከሉ አንቲኦክሲደንቶችን ይዟል። ቆስጣ ፖታሲየም በከፍተኛ መጠን በመያዙ ለነርቭ ጤና በጣም ጠቃሚ ነው። ፖታሲየም ለጡንቻ እንቅስቃሴ ለነርቭ ሲግናሊንግና ለሰውነት ፈሳሽ ምጥጥን የሚጠቅም ተፈጥሯዊ ሚኔራል ነው። ፖታሲየም መጠን ሲቀንስ የነርቭ ችግር፣ የጡንቻ መሸማቀቅና ቁርጥማት ይፈጠራል። ፖታሲየም በነርቮች በጡንቻዎች መካከል የኤሌክትሪክ ሲግናል ለማስተላለፍ ስለሚጠቅም መጠኑ ሲቀንስ የነርቭ ሲግናል ይዛባል። ጡንቻዎች ኤግዛይቴብል ስለሚሆኑ አሁንም አሁንም ህመምና ቁርጥማት ይፈጥራሉ። የማንቆጣጠረው የጡንቻ እንቅስቃሴ ይኖራል። ህዋሶች የሰውነት ፈሳሽን ማመጣጠን ስለሚሰናቸው የነርቭ ችግር፣ የጡንቻ መግረር ይከሰታል። ቆስጣ የተስተካከለ የፖታሲየም መጠን በሰውነት እንዲኖር በማድረግ ጥሩ የሆነ የነርቭ ግንኙነት እንዲኖር ያደርጋል። የሰውነት ፈሳሻችን በመመጠን ከድርቀት ጋር የተያያዘ የነርቭ የጡንቻ ችግሮችን ይፈታል። ጡንቻ በትክክል ስራው እንዲሰራ ያስችላል። የሰውነት ጡንቻ እንቅስቃሴ ይቆጣጠራል። የጡንቻ መሳሳብ፣ መኮማተር ችግሮችንም ይከላከላል። ቆስጣን ለመውሰድ የሚመከር መጠን ቆስጣን በጥሬው መመገብ እና አብስለን መመገብ መጠኑ ስለሚለያይ በየቀኑ በጥሬው ከሆነ ሁለት ካፕ አብስለን ከሆነ ደግሞ አንድ ካፕ ቆስጣን መመገብ ይኖርብናል። ለምን ያህል ጊዜ ብንጠቀመው ለውጥ ያመጣል ሚለውን ስናይ ቆስጣን ለሳምንታት ያለማቋረጥ መውሰድ የነርቭ ጤናን ያሻሽላል። እንደ መጠዝጠዝ፣ ማቃጠል፣ መደንዘዝ አይነት ምልክቶችን ይቀንስልናል። አዘገጃጀት የንጥረ ምግብን መሳብ ወይም አብዞርቬሽን ለማሻሻል በትንሹ በእንፋሎት ወይም በአንድ ፍላት ማብሰል ያስፈልጋል። በቅባት ወይም በስብ የሚሟሙ ቫይታሚኖች እንዲመጠጡ ለመርዳት እንደ የወይራ ዘይት ካሉ ጤናማ ቅባቶች ጋር አብሮ መውሰድ ያስፈልጋል። ቆስጣ መውሰድ የሌለበት ወይም ጥንቃቄ ማድረግ ያለበት ሰውም የደም ማስተካከያ ወይም መወፈሪያ መድኃኒቶችን የሚወስዱ ሰዎች በቫይታሚን ኬ ከፍተኛ ይዘት ምክንያት ደም እንዲረጋ የሚያደርገውን ዋርፋሪን አቅም ስለሚቀንሰው እንደዚህ አይነት መድኃኒት የሚወስዱ ሰዎች አወሳሰዳቸውን በተመለከተ ከሐኪማቸው ጋር መምከር አለባቸው። ቆስጣ ካልሲየም ኦግዛሌት ስላለው ኩላሊት ጠጠር ሊያጋልጠን ይችላል። ስለዚህ ኩላሊት ችግር ያለባቸው ሰዎች ጥንቃቄ ማድረግ አለባቸው። ከአጥንት ጋር የተያዘ ችግር ያለባቸው ሰዎች የካልሲየም መመጠጥን ሊያስተዋጉል ይችላል። እንዲሁም ቆስጣን ከመጠቀማችን በፊት በደንብ ማጠብ ያስፈልጋል። እንደ ጸረ ተባይና ብክለት አይነት ችግሮችን ለማስወገድ ማለት ነው። ሌላውና በአንደኛ ደረጃ ላይ የሚገኘው አሳን መመገብ ይሆናል። አሳዎች እንደ ሳልሞን ማክሬልና ሳርዲን አይነት አሳዎች በኦሜጋ ስሪ ፋቲ አሲድ የበለጸጉ ናቸው። እነዚህም የማይሊን ሽፋንን ወይም በነርቭ አካባቢ ያለውን መከላከያ ሽፋን ለመጠበቅ አስፈላጊ ናቸው። ኦሜጋ ስሪዎች እብጠትን ወይም ብግነትን ይቀንሳሉ፣ የደም ፍሰትን ወደ ነርቮች ያሻሽላሉ፣ እንዲሁም የአንጎል ጤናን ይጠብቃሉ። በተጨማሪም አሳዎች ለነርቭ ተግባርና ጥገና ወሳኝ የሆኑትን ቫይታሚን ቢ12ቶችን በደንብ ይዘዋል። በአሳ የምናገኘው ቫይታሚን ቢ12 ለነርቭ ጤና ቀጥተኛ ጥቅም አለው። የቫይታሚን ቢ12 መጠን ሲያንስ የነርቭ ሲግናሎች ይጎዳሉ። ይህ ደግሞ የመደንዘዝ የመጠጽጠል የማቃጠል የህመም የቁርጥማት ችግር ይፈጥራሉ። ቫይታሚን ቢ12 ለነርቭ ሽፋን ጥበቃ፣ ለነርቭ ኢንሱሌሽን፣ በነርቭና በጡንቻ መካከል ያለውን ግንኙነት ለመጨመር ይጠቅማል። አነስተኛ የሆነ የጨጓራ አሲድ መመረት የቫይታሚን ቢ12 መመጠጥን በመቀነስ መጠኑን ይቀንሰዋል። አንዳንድ መድኃኒቶችና አለመመገብ ወይም የምግብ እጥረት መኖርም እንደዚሁ። የቫይታሚን ቢ 12 እጥረት ደግሞ የነርቭ ጉዳትን ያመጣል ሲጎዳ የሚያሳየው ምልክትም እንደ መደንዘዝ፣ ህመም፣ መጠዝጠዝ፣ ማቃጠል አይነት ምልክቶችን ያመጣል። የጡንቻ ቁርጥማትና መድከም ያመጣል። ወደ ጡንቻ የሚሄደውን የደም ፍሰትም ይቀንሳል። መጠኑን ስናይ በሳምንት ሁለት አሳዎች መመገብ ይመከራል። ለምን ያህል ጊዜ ብንጠቀመው ለውጥ ያመጣል የሚለውን ስናይ ከሳምንታት እስከ ወራት አሳን አዘውትሮ መጠቀም የነርቭ ጉዳትን የነርቭ የመጎዳት አደጋን ይቀንሳል። የነርቭ ጤናን በእጅጉ ይጨምራል። አዘገጃጀት የተመጣጠነ ምግብን ለመጠበቅ ኒውትሪንቶችን ለማስቀረት አሳን በጎረድ ጎረድ በመጋገር በመጥበስ እንዲሁም አንድ ፍላት በማብሰል መጠቀም ያስፈልጋል። የጤና ጥቅሞችን ሊቀንስ ስለሚችል በጥልቅ አሳን መጥበስ ማስወገድ ይኖርብናል። አሳን መውሰድ የሌለበት ሰውም አንደኛ የተረጋገጠ የአሳ አለርጂ ያለበት ሰው፣ ሁለተኛ ሪህ ያለበት ሰው፣ ሶስት የደም ማቅጠኛ መድኃኒት የሚወስዱ ሰዎች አሳን አብስተው ከመጠቀማቸው በፊት ከሐኪማቸው ጋር መምከር ይኖርባቸዋል። እንዲሁም አሳው ከሜርኩሪ ፍሪ ቢሆን ይመረጣል። ስለ ነርቭ ጤና ተጨማሪ አድቫይሶች ጥሩና የተስተካከለ የነርቭ ተግባር ለመጠበቅ ብዙ ውሃ አብስተን መጠጣት ይኖርብናል። እንዲሁም ባላንስ ዳየት የተመጣጠነ አመጋገብ ሊኖረን ይገባል። ከእነዚህ ከሶስት ምግቦች በተጨማሪ በቂ የሆነ የተመጣጠነ ምግብ መመገብን ለማረጋገጥ የተለያዩ ፍራፍሬዎችን፣ አትክልቶችን፣ ሙሉ እህሎችን እና ስስ ፕሮቲኖችን ማካተት ይኖርብናል። ስኳርና የተቀነባበሩ ምግቦችን መገደብ ያስፈልጋል። ከፍተኛ የስኳር መጠን መውሰድ በጊዜ ሂደት ወደ እብጠት ብግነት፣ እና የነርቭ መጎዳት ሊያስከትል ይችላል። አዘውትሮ የአካል ብቃት እንቅስቃሴ ማድረግ ወደ ነርቮች የደም ፍሰትን ያሻሽላል፣ አጠቃላይ የሰውነት ጤናን ይጨምራል። እነዚህ ምግቦች በአመጋገባችሁ ውስጥ በማካተትና እስካሁን የተነገሩት መመሪያዎችን በመከተል የነርቭ መጎዳት አደጋን በእጅጉ መቀነስ ይቻላል፣ እንዲሁም የረጅም ጊዜ የነርቭ ጤናን ማሳደግ ይቻላል። ውድ አድማጮች ምግቦች መድኃኒት ናቸው፣ ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ ላይክ ሸር ሰብስክራይብ ኮመንት አድርጉት ቀጣይ ቪዲዮ ምን እንስራላችሁ እንዲሰራ የምትፈልጉትን ቪዲዮ ኮመንት ሴክሽን ላይ አስቀምጡ ብዙሃኑ የጻፈውን እንሰራላችኋለን ቪዲዮ በምንለቅበት ጊዜ ቶሎ ቶሎ መረጃ እንዲደርሳችሁ የኖቲፊኬሽን ዲወል ተጫኑ ተመሳሳይ ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ከስር ሊንክ አለላችሁ ዲስክሪፕሽን ሴክሽን ላይ እዛ መመልከት ትችላላችሁ በእውነቱ ሳዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ ጤና መረጃ እስክንገናኝ ሰላም ቆዩ ሰላማችሁ ይብዛም